ሁሌ እንደዚህ እንነጋገራለን። ባርባራም ፊትም ምንም ከላይ ቁጭ እራሱ ባርባራም ካለች ሚዝሞም ካለች እንደዚህ ቁጭ ብለን እራሱ በቃ ልንጨቃጨቅ ልንከራከር ምናም እኩያሞች ስለሆነ ነው። አንደኛ ነገር እድሜያችን ማን ስለሆነ ምናም ልንከራከር ልንጨቃጨቅ እንችላለን። ያ ማለት ግን ተጣለ ማለት አለ። የሚገርማቸው ነገር ትላንትና ከዛ ንግግር በኋላ ወክ ወጥተናል። አብረን ወክ አድርገን ምናምን ነው የገባነው እኔ ትንሽ ወክ ማድረግ ስለነበረብን እና ጠዋት ስንነሳ ግን ሚዲያው ላይ ዩቱብ ላይ ምናምን የምትጽፉት ኮሜንትና እጅግ በጣም አስቀያሚ እንደ ልጅቷ መሯታል ምናምን፣ ማን መሯታል? እኔ ናሷ፣ እኔ ናሷ። እንደ ምን የተለየ ህይወት እኮ አልኖርም እኔ ሆስፒታል ገባው ወጡ፣ የተለየ ህይወት አልኖርም። ከዚህ በፊትም ምግብ ትሰራለች፣ ዛሬም ትሰራለች። ሳት በላ ትኖርመች ለራሷም እንኳን ቢሆን ለእኔ የምትሰራልች ለእሷም የምትሰራልች ለቤተሰብ የምትሰራልች ለልጆች ለማንም ይሰራ፣ የተለየ ህይወት አልኖርም። እኔን እራሱ በቃ የተለየ ነገር የሚባለው እኔ ከሆስፒታል ገባ ወጣው ከታመም የነበረ እግዚአብሔር ይመስገን አሁን ተሻለ። በዛ መሀል ውስጥ ደግሞ እሷ ለእኔ ዋጋ ከፍላለች። ያ ማንም ሰው የሚያውቀው

ስለዚህ ሚዲያ ላይ ብንነጋገርም እሱ ኖርማል ነው። ለእኛ ግን ያህ ተነጋገር ማለት ግን ተጣለን ማለት አይደለም። ምናልባት ተጣልተዋል ብላችሁ በየይቱና በየእንትኑ ላይ የምትለጥፉት ለእኔ ተገቢ አይደለም ብዬሽ የማስበው ሰው ይጣላሉም ብላችሁ አታስሙም መቼም፣ መቼም አይጣሉም፣ መቼም አይጣሉም። ተጣልተናል እናቴ ትሙት፣ ባርባራ ታውቂ የለ እንደኔ እና እሷ ሆስፒታል እንኳን እኔ አልጋ ላይ ተኛ አምስት ደቂቃ እኮ እንጨቃጨቃለን። እያ ደስ ይላል መጨቃጨቅ። እንኳን እኮ አለመስማማት ነው ይሄ፣ አይደለም፣ ይሄ አይደለም ግን ያህ ማለት ግን እኔ አለ ለመጣላት። እንዴት ነው እንደጋስ ተጣልተዋል ብላችሁ አትጠብቁ። ትላንትና ስለተጨቃጨቅን ምናልባት እኛ ቤት ትላንትና የመጣችሁ ሰዎች ትኖሩ ይችላል። ሶ ትላንትና ስላያችሁን ትላንትና ይሄ ነገር ተፈጥሯል። ዛሬ ደግሞ ይሄ ከዚህ በኋላ ይፈጠራል ብላችሁ አታስቡ። ሰራዊ እኔ የምፈልገው ሁሌ እንድትጨቃጨቁ፣ ሁሌ እንድትጣሉ፣ ሁሌ ሰላም እንዲፈጠር በቃ ላይፍ ኖርማል ባክ እንድንሆን ነው እንጂ ሁሌ ዝም ያለ ነገር እኮ የለም። አርባና ያለ እኮ ነው ላይፍ ውስጥ ያለ ነው። እና እሷ እየሳቅን እየተጫወትን ረጅም ሰዓት ላይ ነበር። ከዛ የሆነ ወደ ሳሎን መጣና፣ እራት እየሰራች ነው እሷ፣ ሁሉ ዘጋ ውስጥ እራት እየሰራች ነው። ሰው በቃ እራት እየሰራች ነው ምናምን ብዬ በዛ መሃል ነጋገር ኖ እንደዚያ ይባልም እንደዚህ ይባላል እንደዚ ይባል። ከዛ ይቅርታ ተባባልን። ካላስ አለቀ ቃላት ማለት እንዴት ነው? አረ በስመ አብ ባይዘቡ የማርያማዊት ትዬን አድንቁልኝ። በጣም በጣም በጣም ጥሩ ሴት፣ የሴት መለኪያ እናት፣ በጣም ማርያማዊት ትዬ፣ በእውነት ነው የምልሽ እኔ አተብሻለው። በጣም አድንቋት። በጣም ሁሉን ነገር የሆነውን ሁላችላ ዛሬ ምን አለበት ለጭቅጭቅ ቢዳረጉ ምን ችግር አለው? እንዴት ሰው ይጨቃጨቃል።

እኔም አሁን ልክ ነህ ብዬ እንትን ብልሰው አይደለሁም። እሱም ደግሞ እንደዛ ነው። በቃ የሆነ ነገር እንነጋገራለን። እሱ አስረዳኝና ካመንኩበት አውላለሁ ካላመንኩበት እነጋገራለሁ። ማለት ደግሞ ሁሌ ፍቅር ነሽ፣ ሁሌ መሳሳም፣ ሁሌ ቤቢ እኔ ፍቅር እየተባባች ትኖር ያለች ማለት ነው ብሎ ላይፍ ስለከፈቱ አያችሁት ያለውን ነገር ነው ያያችሁት። ቲስ ሪያልቲ እና ምንም ማለት አይደለም። ቢጨቃጨቁ ብርቅ ነው እንዲህ ዋናው ሺስቲል ቢሃይንድ ኦፍ ከጀርባው ላይ ናት። ጀርባው ላይ ቁጭ ብላ እየረዳች ነው ሺስቲል እያገዘች። ባሏ ነው ትዳሯ ነው ፍቅረኛዋ ነው። ሁሉ ነገርን አክሴፕት አድርጋለች ስለምትወድ ሆስፒታል ውስጥ እንኳን ኢቨን እስከ 23 ሰዓት ዜሮ ሰዓት እዛ ማደርን የቀረት ኮችች መራዊ የኦፕሬሽንች እዚህ ላለ ከአንተ በፊት የገባው ሰውዬ ሞት ወጣ ሲባል አበደች የተባለውን እኔ ማጁ አያገባችሁ፣ አታሽቀብ። በጣም የገረመኝ ጠዋት አጋጣሚ ወደ ሀገር ቤት ደውለን ነበረ። ዝም ብለን ስናወራ ያው ሰንበት ነው።

የሚወዱም ሰዎች አሉ። በጣም የሚወዱ ሰዎችም ያው ና ማለት እዚህ ጋር ኮሜንት የሚጽፉልኝ አሁን የማያቸው ወንዶች ዚህ አይነት ሰዎች ናቸው። አላሳና ምናምን እንትን የሚሉት ኤኒዌይ መራቢ በጣም ስፓይን ሄድ ሆኗል። ተመልሷል። እግዚአብሔር ይመስገን። ጓደኛው ጋር ቤት ውስጥ ቤታ ይመስገን። እኛ ምንጠይቀዋለን ሄደን በጣም በጣም በጥሩ ሁኔታ ነው ያለ። እኔ ባይዘዌ ደግሞ ሪኮስት አትላኩልኝ የማላቃችሁ ሰዎች በጭራሽ አላስገባችሁም እኔ ቤት። ሲጀመር እኔ ከሰው ጋር ቁጭ ብዬ ማውራት የምወድም ሰው አይደለሁም። አለኝ ወቅት አለኝ የምፈልግበት ሰዓት ላይ ሰዎችን አስገብቼ ከሰዎች ጋር ሀሉ ሀሉ ባላሉ ጭውታ ምናምን። ስለዚህ ሪኮስት አትላኩልኝ። እኔ ብዙ ማሉ ድመንከ ማለት ከማላውቀው ሰው ጋር ቁጭ ብሎ ማውራትም አልችልም። ስለዚህ ይሄን የቤት ነው በቃ ማስላኩ ልጅ ሪኩዌስት ማሪ ያለች ይሄው፣ እዚህ ጋር ቁጭ ብላለች። ሊያስወጡን ፈለጉ እኮ ካይና ነው። አንዳንድ ጊዜ በቃ ታመሽ፣ ወድቀሽ፣ ምናምን ሰው ሲያየሽ ደስ ይላቸዋል። ሰው ደስ ይለዋል። ያ ማንም አይጠቀምም ያንተ ውድቀት እኮ ማንም አይጠቅምም። እኔ ሊወድቅ የምችል ሰው አይደለሁም። በወድቀ ልሼ ላይ ላይ አልመጣም ነበር ሞደቅ የምችል እኔ ነገሩ እኮ የኪዳነምሕረት ልጅ ነኝ መቼም አሉ ምንም ሊኖር ይችላል። ከከባድ ሕክምና ነው ተነስቼ አሁን የቆምኩት በሁለት ወር ውስጥ ውስጥ ያለው ትልቅ አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ። ከዛ በተረፈ ማንም ሰው ሊጥለኛ አይችልም። በጣም ከባድ የተባሉ ነገሮች ቀለል ብሎ ሲያልፉ በህይወቴ ላይ ይነሳል አይነሳም ይሞታል የተባለ ሰው ነው እ አሁን ተመልሼ ቁጭ ብዬ የማወራለሁ። ምን አደለም፣ ትንፋሽ ነው። ብዙ ሰው ሲያሟርት ብኝ ዳንክ ማሚ ጋር ብዙ ሰው ሲያማሩትብኝ የነበርኩ ሰው ነኝ። እኔ ሞትም ሰው አለ ማነው ማነው? ማርያዬ ነው። ሁልጊዜ በማራዊት ነው ማቀ እግዚአብሔር ሁላችንም ላይ የሚያመጣው መከራ እና እንቋቋመዋለን። እሱ ፈጠረ አምላክ በጎ ሆኖ አንተን በጎርጓል እንድትበረታም ተመስገን፣ ፈጣሪ ይመስገን። እኛ ሁላችንም ግን የሰው ልጆች ነን። አንድ መጻደቅ እባካችሁ እግዚአብሔር እንብላቸው። አንድ መጻደቅ ነገር የማንችለውም ህመም ይሰጠናል አምላክ እኮ። ማንም ሰው ማንም ሰው ሊፈርድ አይገባም። ማንም ሰው ሊፈርድ አይገባም። ማንም ሰው ሊፈርድ አይገባም። በጣም ብዙም የሚያንበሽ ነገር ላይ የሚኖሩ ሰዎች አሉ። ከፍ አባጋጊያ የሚቀመጡ አሉ። ለሆኖ ግን እኛ አንድ ወንድማችን አንድ የምናውቀው ወንድማችን ሚዲያ ላይ የምናውቀው ወንድማችን መራዊ ማራባዊት ስላገኘችው ቅናትና እንትን ምቀኝነት ቅጥል ላይ አውቃችሁ፣ ስንት አለ? በየቤት ዩሮፕ ላይ በሩን ብታንኳኩት ስንት አለ? ቪዚት መራዊ መድኃኔዓለም ነው የምልህ፣ እናቴን ነው የምልህ፣ እናቴን በርያን ኳኳ እነዚህ ፍሊገር የሚገቡላቸው ወጣት ሰዎች አሉ። ዋደሞን ላኪ በጣም እኔ አጠገቤ ሞተው ሲወጡ እያየሁ ነው። ገብተው ሲቀሩ እያየሁ ነው። ያን ከፍላበታለች፣ ህመኑን ከፍላበታለች ዋጋ እነዚህ ላይፍ ላይፍ የምገባው ላይፍ እራሱ የምገባው ደስተኛ ለመሆኑ ሆስፒታል ላይ ቁጭ ብሎ የሚያይ ሰው ሊኖር ይችላሉ። ይሳል እኔ ሆስፒታል ላይ ብዙ ሰዎችን ሳይ ስለነበር ተኝቼ ሰው እነሱ አይዟችሁ ለማበረታታት ያል፣ የሚሰማሽን ነገር ደግሞ እዚህ ጋር ታስተዳድር ያለሽ ታደርጊያለሽ። አላስፈላጊ ነው ብዬ ማካሰብኩት እኮ ቲክቶክኑ ማጥፋት ይችላሉ፣ ችግር የለብኝም። እኔ ልንገርህ መራዊ፣ ለተወሰነ ጊዜ ቲክቶክ ነው እኮ በቃ፣ መጠቀም አልፈልግም። በኋላ የምታፈቅርህን ብዙ መስዋዕት ህይወቴ ላይ ህይወቴ ላይ ችግር ይፈጥረብኛል ብዬ አላስብም። ማርየ ሲባል ይጥፋ በቃ እሷ ስትመጣ ይምጣ። አንተ አጥፎ በቃ ምቀኝ የለም ለእሷ ሲባል። እሷ ምን ስለሆነች እኮ አልገባኝም። ለማርየ ሲባል ይባል አልገባኝም። ለማርየ ሲባል ይጥፋ ማለት ነው በቃ ቢቀርስ። እሷ እኮ አይደለችም እያዘዘችኝ ያለችው አሁን። እኔ እኔ የራሴን ማይኑንግ እኮ ነው የእኔ አስተሳሰብ ነው ማውራሽ ያለት። እሷ ደስተኛ ነች አይደለችም፣ እሷን መጠየቅ ነው እንጂ ይዞ ወዴት ወዴት ነው ሄዳለነ ባርባራዬ፣ ቆይ መተሽ ተመለሽ። እኔ ቆይ ሐሳቤ ትንሽ እንትላል። ኦኬ፣ እኔ ለማሪዬ ብያር ከፈትኩትም፣ ለማሪዬ ብያር አጥፍኩት።